ቢ ገብታ አቤት አጥሩን ታነቀነቁት፣ ባለቤቱን አይንቁት እንደሚባለው ነገር የንቀቷ ንቀት እግቢያቸው ገብታ ሩታ ምንድነው ሄ ቴክስቴ ላክሽሊ? ስትላት እኔ ምንም አላኩልሽን በማለት ዛቻዋንና ከህይወታችን ከእኔና ከአብርሃም ህይወት ውጪ ማለቷ ተሰማ። በጣም አሳፋሪና አሳዛኝ የሆነ ቪዲዮ ነው የዛሬው። በጣም ገራሚ ነው። እርስ በራሳቸው ተጫረሱ፣ ሁለቱ ማለት ነው። ታዲያ አብርሃም ይሄንን ውሳኔ መወሰን አቅጦት፣ ሩታ ምን ነክቶሽ ነው ሩታ እያለ ሩታን እየገፈተራት ቪዲዮ እያሳየን ነው። እንዲሁም ሄርሜላ ይዛው ሄደች። ከእንግዲህ በኋላ ትዳር ማለት እንደዚህ ከሆነ በአፍንጫው ይውጣ። ሰው ወልዶ እንደዚህ መናናቅ እና እንዲሁም ለኦዲየንስ ክብር አለማሳየታቸው የግሬስ ፋሚሊ በጣም ተንቀናል ሲሉ አንዳንድ የአይንማኞች እና እንዲሁም ኮሜንታተር ች መናገራቸው ቢሰማም ግን እነሱ ግን ምንም አይበግረንም፣ ማንንም አንሰማም፣ ስራና ስራችንን ብለው ሄርሜላ የዝሙቷ ተባባሪ የሆነችው ዛሬም ሩታ ቤተሰቦች ግቢ ገብታ እየተደፋፈረቻት እንደሆነና ሩታን አራሲቷን አላስተኛና አላስበላ አላስጠጣ እንዳሏት፣ የቡታጅራ ወጠምሻዎች ሁሉ በጣም ነው የምታሳፍሩት። አብርሃም ታደሰ ታዳ ምን ነው ወንድሜ፣ ምን ነው ማይክል ጃክሰን፣ የሚዲያው መሪ ይሄንን ነገር እንዴት መስመር አላስይዛልክ? ስልኔ ጥያቄን አሰመርኩበት። ማታ በላይባችን